ሰላም ሰላም፣ የሻሾ ሚዲያ ተመልካቾች በሙሉ፣ ዛሬ በሆሊውድ አክተር የሆኑ ኢትዮጵያኖችን ይዘንላችሁ ቀርቤናል። ዩቱባችን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። ከአይርላንድ እናትና ከኢትዮጵያዊ አባት የተወለደች ስትሆን ላቪንግ 2016 በተሰኘው ፊልም ላይ ሚልድሬድ ላቪንግ በተባለው ሚናዋ የምትታወቀው ይህም የአካዳሚ ሽልማት እጩ እንድትሆንም አስችሏታል። husband የተለያዩ የባህል ድራማዎችን በማስተሳሰር በዓለም አቀፍ ደረጃም ትሰራለች። ፊልሟ ወቨን በሎስ አንጀለስ ፊልም ፌስቲቫል ላይም ታይቷል። ኢትዮጵያዊ አሜሪካዊ ተዋናይ እና ሙዚቀኛ ነው። በሰሜን አሜሪካና ኒውዮርክ የሚገኙ ቲያትር ቤቶች ውስጥ ንቁ ተሳትፎም አድርጓል። ከብራን ዩኒቨርሲቲ ትሪኒቲ ሪፐብሊክ ኤምኤፍኤ አግኝተዋል። ኢትዮጵያዊ አሜሪካዊ ኮሜዲያን፣ ተዋናይ፣ ጸሐፊ እና ሶሻል ኮመንታተር ነው። በኤቢሲ ፎር ላይፍ በሚባል ተከታታይ ፊልም ላይም ተውነዋል። በኢትዮጵያ እስከ 18 ዓመቱ ድረስ ያደገ ሲሆን በሀገረ አሜሪካ ታዋናይ ኮሜዲያን እና ጸሐፊ ነው። በኤንቢሲ ሲትኮም ሳኒ ሳይድ 2019 ላይ የተወነውና ኢትዮጵያዊ ገጸ ባህሪን ተጫውተዋል። በዋናው የአሜሪካ ሲትኮም ላይ የመጀመሪያው ኢትዮጵያዊ ገጸ ባህሪን ተብሎም ይታወቃል። አማርኛ፣ እንግሊዝኛ፣ ዳችና ፈራንሳይኛን አቀላጥፎ የሚናገር ሲሆን የኢትዮጵያን ተሞክሮ እንደ ታሪክ አተራረክ አካል ይጠቀማል። በኢትዮጵያ የተወለደች ስትሆን በዋናነት ሞዴል በመባል ትታወቃለች። ነገር ግን የትወና ክሬዲቶችም አሏት። ለምሳሌ ደሰርት ፍላወር 2009። በሞዴሊንግ እና በአክቲቪዝም የበለጠም ታዋቂ ብትሆንም ወደ ትወና ሚናም ተሻግራለች። በዓለም አቀፍ ፊልም ላይም ኢትዮጵያዊቷ ሊያ ከበደ ትገኛለች። ሁለተኛ፣ ኤልፍነሽ ሀዴራ ከኢትዮጵያዊ አባትና አሜሪካዊ እናት የተወለደች ቤይዋችን ጨምሮ በፊልሞችና የቴሌቪዥን ተከታታይ ፊልሞችና ከስፓይክ ሊ ጋርም ሰርታለች። በሆሊውድ ውስጥ ልዩ ድምጽም ታቀርባለች። ክቡራን የሻሾ ሚዲያ ተመልካቾች በሙሉ የዛሬው ቪዲዮአችን ይህን ይመስላል። ዩቲዩባችን ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን።